በኢትዮጵያ ከተገኘ ከሰላሳ ዓመታት በላይ ያስቆጠረው ኤችአይቪ በተለያዩ ዓመታት አንዴ ከፍ አንዴ ዝቅ ሲል እዚህ ደርሷል። አሁን በሀገሪቱ የኤችአይቪ ስርጭቱ ከአንድ በመቶ በታች ቢሆንም በተለያዩ የማህበረሰብ ክፍሎች ያለው የመያዝ ምጣኔ ግን ከጊዜ ወደ ጊዜ እየጨመረ መምጣቱ ይነገራል። ኢትዮጵያ በእነዚህ ዓመታት ውስጥ ኤችአይቪን ለመከላከል እንዲሁም የስርጭት መጠኑን ለመቀነስ የከወነቻቸው ስራዎች ውጤት ያመጡ መሆኑ ቢነገርም፣ አሁንም ግን ምናልባትም ከሌላው ጊዜ በተለየ ሊሰራበት ይገባል ብሏል። አንድ ምሳሌ ሐዋሳ ድሮፒን ሰንተር ሄርኩል ሲሄድ አንድ ሃያ የሚሆኑ ሴተኛ ዳሬዎች ተሰብስበው ጠበቁ አገኘቸው። እስቲ ያዋሩኝ ያልኳቸው በጣም ወጣቶች ናቸው። ድሮ ሴተኛ ዳሬዎች ኦልሞስት አዳልት ስለሆኑ ነገሮችን ሌፍት ኤንድ ራይት አይቶ ነው ወደ ኦፊሻሊ ራሳቸውን ዲስክሎዝ የሚያደርጉት። አሁን ግን ዳር ስቱደንት ይሄ ስራዬ ነው ብሎ በስነስርት ውስጥ ተሰማርቷል። አንደኛው እጅ አወጣችና ስላገኝን ደስ ብሎናል እኛ ኮንደም በጣም ፈልጋለን። እኔ ሴክሹዋል ኮንታክት አልሰራውም ከተባልኩኝ በቀን ሁለት እስከ ሶስት እሰራለሁ። እንዳሁም ዛሬ ትንሽ ሄደክም ስለነበረኝ ሀፍም ስለነበረኝ እ እዚህ መምጣት አልችልም አምሶ ቢዚ አልሰራውም ከተባለ ሁለት እስከ ሶስት ሰራለሁ። እስከ ስምንት ሰራለሁ። እናንተ ግን በሳምንት አስራ ሁለት ኮንደም ነው የሚሰጡ። አስራ ሁለት ኮንደም እኔን አንድ ግማሽ ቀን ነው የሚበቃኝ ብላ ተናገረች። እናንተስ አልኩትኝ እንዳለ ኪፕ አፕ አረኩኝና ምንም ሪስፖንድ ሳላረጋ ሌሎችም ሰከንድ አረጉ ይኳረጉ በጤና ሚኒስቴር የኤችአይቪ የቫይራል ሄፓታይተስ ና የአባላዘር በሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ የሆኑት አቶ ፈቃዱ ያደታ በተለያዩ የኢትዮጵያ አካባቢዎች የሚታየው ጥንቃቄ የጎደለው ወሲብ ልምምድ አሳሳቢ መሆኑን ይጠቅሳሉ አክቲቭ ልንሰራለን ስራም አለ እንዴት ነው የምታገኙው አልኩት እኔ ቀጣይ ጥያቄ የነበረው እንዴት ነው እነዚህም ፓርትነሮች የምታገኙት እናንተስ እንዴት ዝግጁ የሚትሆኑት? በአንድ ቀን አንድ እና ሁለት ሶስት አራት ወንድ በላይ እንዴት ነው እኛ እንዴት እንደምንሰራ ልምዱም አለን። በቀላሉ የሚመጣም ኤክስፒሪየንስ አይደለም ብላ ነው የጀመረችው። የምንሰራበት መካኒዝም አንደኛ ሰዎች የሚሰበሰቡበትና ሬስቶራንቶች ባሉበት አካባቢ ዌይተርስ ሁኜ ትራክ አደርጋለሁ። ሁለተኛ ነፃ ነፃ ዌይተርስ አገልግሎት ሰራለሁ። ሁለተኛ ስትሪት ላይ ሰራለሁ። ሶስተኛ እኔ ቤት ተከራይ ነኝ፣ ካስተመሮች አሉኝ ይመጣሉ ብትክራይቸ ቁጭብ እያለው አራተኛ ደግሞ በስልክ ሰራለሁ። ስትሮንግ ይደውልልኛል። በጣም ቢዚ ከሆንኩኝ ጓደኛዎችን ጋብዛችኋለሁ። እኔ በጣም ፈመስ ነኝ። አገኛለሁ የተመሰገነውን እንጂ ብላ ነው የምታ በሀገሪቱ የገጠመው የኮንዶም እጥረት ለኤችአይቪ ስርጭቱ ስጋት አንዱ ምክንያት መሆኑን የሚጠቅሱት አቶ ፈቃዱ በተለይ ወጣቶች ለኤችይቪ ተጋላጭነታቸው እጅግ ጨምሯል፣ ይህንንም ባደረግነው ክትትል አረጋግጠናል ይላሉ። እነማናቸው የተጠቆ ያሉት መሰላቸው ተማሪዎች ናቸው። ወጣቶች ከትምህርት ቤት ገበታ ውጭ የሆኑ ገና ወጣቶች ድሮ እኮ ኮንደም ብለን እዛ እንደዛ ስንሰራ በነበርንበት ጊዜ ሰዎች መታቀብን በብዛት አለ በካልቸሩ በሴቱ በሃይማኖቱ በጣም የሚጠበቁ ነበሩ እኮ አሁን ግን ሶሻል ሚዲያው ያንን በጣም ዳይሉት አድርጓል ኦፐን ሴክስ የታወጀ ይመስላል ከሁለት ወር በፊት የአርባ ነው አርባ ምናምን ዩኒቨርሲቲ ፕሬዚዳንቶች እና ቺፍ ኦፍ ስታፎቻቸውና የሶሻል ዊመንስ ተወካዮቻቸው ፕላስ ሌሎች ሬሌቫንት ዲፓርትመንት ሄዶችን አንድ ላይ ጠራዋቸው እዚህ ቢሾፍቱ። እስቲ ምን አለ እናንተ ጋር ሰክሱዋል ቢሄቨር ጎበዝ ጎበዝ ተማሪ ቤት ውስጥ ታስሮ ያደገ በጣም ኮንዳክትር የሆኑ ልጆች ናቸው የምትቀበሉትና፣ እንዴት ነው እናንተ ጋ ብለን አውሮ ውስጥ ምን እናደርግ ደግሞ ብለን ስናወራቸው በቃ የታወጀ ይመስላል ነው እነሱ ኤስቲአይ ቴስቲንግ ላይ በጣም ፋስት ናቸው፣ የዩኒቨርሲቲ ክሊኒኮች። ከጊዜ ወደ ጊዜ የኤስቲአይ ፖዘቲቪቲ ትሬንዳችን በጣም ፕሮጀክታይል የሆነ መጣ። ዱሮ የኮንደም ሽፋኖች ግቢ ውስጥ ይገኙ ነበረ፣ አሁን የኤመርጀንሲ ፒልስ እዛም፣ እዚህም፣ እዛም አለ ግቢ ውስጥ። ያ ማለት ደግሞ በጣም እስከሚያሳቅቀን ድረስ ነው የምናየው ብለው ትላልቅ እንደኛ ኤጅድ የሆኑ ፕሬዚዳንቶች ሲያወሩ በጣም ፔንፉል ነው። የታወጀ ሰክስ የማያደርግ በቃ እንዳልተፈጠረ ኢቨን እንዳውም ዲሰብልድ እንደሆነ ሶሻል አን አክሴፕተብል እንደሆነ ማርጂናላይዝድ ይሆናል፣ ስቲግማታይዝድ ይሆናል እስከሚባል ድረስ ነው የሚያወሩት። በኢትዮጵያ ጤና ክብካቤ ፌዴሬሽን የአባላት ጉዳይ እንዲሁም የፕሮግራም አስተባባሪ የሆኑት አቶ ሙላቱ ሲሳይ እንደሚናገሩት ደግሞ ከከተሞች በተጨማሪ በገጠሩም ያለው የኤችአይቪ መስፋፋት መታየት አለበት። ችግሩ ችላ ተብሎ በዚህ ከቀጠለ በመጪዎቹ ዓመታት የሚኖረው ነገር አስጊ ነው ይላሉ። አንዳንድ ነገሮች እንግዲህ ሊሰሩች ቢያመጡ የምንሰማቸው ነገሮች ሾኪንግ አሁን የዛሬ ሶስት ዓመት ነው ቲኔጅ ፕሪክናንሲ ገጠሮች ላይ በጣም ምንድን ነው ፕራክቲሱ ሺፍት አደረገ። የመጠቀም ዱሮ ያለሱ መጠቀም የሚፈራው ሰው አሁን አዳፍት አድርጓል። ሶ ሚዲያው አድቮኬሲ ግሩፕ የመሳሰሉ ድሮ ስኩል ላይ እንትኖች ነበሩ። የተለያዩ ግሩፖች ዩኒቨርሲቲ ላይ ዋቴቨር ዋቴቨር አሁን ያሉ እነዛ ነገሮች አይዶን ነው ኤኒሚንስ ትንሽ ወደኋላ ካልተመለሰ ካልተመለሰ ከአራትና ከአምስት ዓመት በኋላ የምናያቸው ነገሮች በጣም የሚያሳዝኑ እንደሚሆኑ አልተጠራጠርም። ወጣቶች ለኤች አይቪ ያላቸው ተጋላጭነት እጅግ አሳሳቢ ነው የሚሉት በጤና ሚኒስቴር የኤች አይቪ የቫይራል ሄፓታይተስ እና የባላዘር በሽታዎች መከላከልና መቆጣጠር ዴስክ ኃላፊ የሆኑት ወይዘሮ አብነት አሰፋ በበኩላቸው በተለይ እየተለወጠ የመጣው የዲጂታል ዓለም ከባድ ፈተና ይዞ መጥቷል ይላሉ። እኛ የሀገር ጉዳይ አስጨንቆናል። የኤች አይቪ ትራንስሚሽን ጉዳይ በጣም አሳሳቢ የሆነ ነው። ወጣቱ ላይ ዩኒቨርሲቲ አካባቢ ውጭ ላይ ያሉት በጣም በጣም ከባድ ትልቅ ትልቅ ችግር አለን። ወጣቶቻችን እያለቁብን ስለሆነ ሚስ ቢሄቭ የማድረግ ነገር በጣም ከዲጂታል ወርልድ ወዲህ በጣም ብዙ ነገር እየመጣ ነው። በኢትዮጵያ ኤችአይቪ አሁንም የጤና ስጋት ቢሆንም እጅግ ተጋላጭ በሆኑት በወጣቶች እንኳን መሰረታዊ የኤችአይቪ እውቀት ያላቸው 23 በመቶ እንደሆኑ ጥናት አሳይቷል። በሀገሪቱ በየዓመቱ ወደ ስምንት ሺህ የተጠጋ ሰው አዲስ በኤችአይቪ የሚያዝ ሲሆን መለዮ ለባሾች፣ አስተናጋጆች እንዲሁም ተማሪዎች በመያዝ ምጣኔ ቀዳሚዎቹ መሆናቸው ተነግሯል።